የማለዳ እንጀራ። እርሱ ከጨለማ ሥልጣን አዳነን ቤዛነቱንም እርሱንም የኀጢአትን ስሬት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ቆላሲስ ምዕራፍ 1 ቁጥር 13-14። የምስጋና ጸሎት። ቅዱስ አባት ሆይ በእድሜያችን ላይ ስለጨመርክልን ስለዚህች ቀን በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። ተጨለማ ስልጣን ስላዳንከን ጨለማ ኃይላት በእኛ ላይ ስልጣን ስለሌላቸው እናከብርሃለን። አድራሻን ስለቀየርክልን ወደ ፍቅርህ ልጅ መንግሥት ስላፈለስከን በኢየሱስ ክርስቶስ በኩል ክብር ላንተ ይሁን። ቅዱስ አባቶይ ኢየሱስን ንጉሳችን አድርገህ በላያችን ላይ ስለሾምክልን ክብር ለስም ይሁን። ቤዛነታችንንና የዕድሜ ዘመን የኃጢአት ስርየታችንን ስለሰጠህን በኃጢአታችን ስለማታውቀን የልጅህን ቅድስናና ጽድቅ ስለሰጠህን በክርስቶስ ኢየሱስም የቤዛነት ሥራ የዕድሜ ዘመን ኃጢአታችን ስለተከፈለልን ክብር ለአንተ ብቻ ይሁን። በአንተ ብቻ እንታመናለን። አንተን ብቻ እንደገፋለን። በኢየሱስ ክርስቶስ ስም ተስማምተን ጸለይ። የጌታ የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን።